ሰላም ሰላም የተሪማሞት የካም ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። በባለፈው ክላሳችን ማይክሮሶፍት ኦፊስ ወርድ ቱቶሪያል መጀመራችን ይታወሳል። ዛሬ ደግሞ ማይክሮሶፍት ኦፊስ ቱቶሪያል ላይ ያኔ በቴዎሬቲካል መልክ ያየናቸውን ወይንም ያወራናቸውን እነዛን ነገሮች ዛሬ ደግሞ ፕራክቲካሊ እናያለን ማለት ነው። ፕራክቲካሊ እንዴት ነው እነዛን ያወራናቸውን ነገሮች የጻፍናቸውን ቴክስቶች እንዴት ፎርማታቸውን ኤዲት እናደርጋለን እንደገና ደግሞ ኤዲት ያደረግንበትን ያንን ቴክስት ወይንም ያንን ዶክሜንት ብንፈልግ በዶክስ ብንፈልግ በቴክስት ፎርማት ብንፈልግ በፒዲኤፍ ፎርማት እንዴት እኛ በፈለግንበት ፓዝ ውስጥ ወይንም እኛ በፈለግንበት ቦታ ውስጥ እናስቀምጣለን የምንለው ዛሬ በአጭር ደቂቃዎች ውስጥ እናያለን። ለዩቲብ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ እንዲጀምሩ ከወዲሁ አሳስባለሁ። ፈርስት ኮምፒውተራችሁ ላይ ወይንም ዴስክቶፓችሁ ወይንም ላፕቶፓችሁን እየተጠቀማችሁ ከሆነ ማይክሮሶፍት ኦፊስ ቱል መጫን አለባችሁ ብዬ ነግሬያችኋለሁ። ምክንያቱም ማይክሮሶፍት ኦፊስ ወርድ ልትጠቀሙ ማይክሮሶፍት ኦፊስን መጫን አለባችሁ። ማይክሮሶፍት ኦፊስ በኮምፒውተራችሁ ላይ ሊጫን ይገባል። ማይክሮሶፍት ኦፊስ በኮምፒውተራችሁ ላይ ከሌለ ዶክሜንት ኤዲት ማድረግ አትችሉም፣ ማይክሮሶፍት ኦፊስ ላይ መስራት አትችሉም ማለት ነው። ማይክሮሶፍት ኦፊስ ከከፈታችሁ በኋላ እንደዚህ ማይክሮሶፍት ኦፊስ ውስጥ የተለያዩ የሚያስመርጣችሁ ነገሮች አሉ። ለምሳሌ በኮምፒውተር ቢያሳያችሁ ከርሰርን ተከታተሉኝ። በከርሰሩ እዚህ አካባቢ ታች ስታርት የምትለው አበቴናለች። ስታርቷን አንዴ ሲነካ ልክ እንደዚህ ይዘረዝርልኛል። ይሄኛው ሌተስት ዊንዶ ስለሆነ ነው እንደዚህ የሚዘረዝረው። ምናልባት ከዚህ በታች የሆነ ዊንዶ እየተጠቀማችሁ ከሆነ ደግሞ በኮምፒውተራችሁ ላይ የሚመጣላችሁ ኦል ፕሮግራም የሚለው ሊመጣላችሁ ይችላል። አሁን ደግሞ ሌቴስት የሆነ ወይንም ከዊንዶ ኤይት ፖይንት ቱ ቨርዥን እና በላይ የምትጠቀሙ ከሆነ ደግሞ እንደዚህ አይነት ኢንተርፌስ ታገኛላችሁ። ከዛ በኋላ አሁን ለምሳሌ እዚህ ጋር እኔ አሁን እየተጠቀምኩኝ ስለሆነ ማይክሮሶፍት ኦፊስ ወርድ 2010 እና ፓወርፖይንት 2010 አለ፣ አውትሉክ 2010 አለ፣ ዋን ኖት 2010 አለ፣ ማይክሮሶፍት ኦፊስ ፒክቸር ማኔጀር አለ፣ ማይክሮሶፍት ክሊፕ ኦርጋናይዘር አለ፣ ማይክሮሶፍት ፓብሊሸር አለ፣ አክሴስ አለ፣ ሼር ፖይንት አለ፣ ኤግዜል አለ፣ አፕሎድ ሴንተር አለ፣ ላንጉጅ እያለ በጣም ብዙ ነው ማይክሮሶፍት ፕላትፎርሙ ብዙ ነው። እኛ ግን የምንፈልገው እችኛውን ማይክሮሶፍት ኦፊስ ወርድ ስለሆነ እዚች ጋር ደብሊዩ ያለችበትን ደብሊዩ ያለችበትን አንድ የነካ አለው ማለት ነው። ሲነካ እንደዚህ አይነት ኢንተርፌስ አገኛለሁ ማለት ነው። ምንም የሌለበትን ምንም አይነት ዶክመንት ያልተጻፈበት ነፃ ወረቀት ነው ማለት ነው ማገኘው እዚህ ጋር አሁን እዚህ ጋር እንደምታዩት አንደኛ የምትጽፉበት ኢንተርፌስ አለ። ሁለተኛ ደግሞ ኤዲት የምታረጉበት ነገር ነው ከላይ ያለላችሁ ነገር ከታች በወረቀቱ ላይ ወይንም በዚህ በነጭ ቦታው ላይ እቺ ከርሰሯ ብሊንክ በምታደርግበት ቦታ ላይ ከጻፋችሁት በኋላ ኤዲት የምታደርጉበት ኢንተርፌስ ነው ከላይ ያለው። ለምሳሌ አሁን አንድ ቴክስት ጽፈን ኤዲት እናድርግ። ዲስ ኢዝ ማይ ፈርስት ትራያል ይሄ የመጀመሪያ ሙከራዬ ነው የሚል ፍሬዝ ጽፈናል። This is my first trial የሚል ፍሬዝ አለ እዚህ ጋር። እነዚህ አሁን ተጽፈው አሉ። በኮምፒውተራችሁ ላይ ጽፋችሁታል። ልክ እንደዚህ ጽፋችሁታል። ስትጽፉ ምንም አይነት ውበት የለውም፣ ሳይዝ የለውም፣ ምን የለውም። ባይ ዲፎልት ባይ ዘይ ማይክሮሶፍት ኦፊስ ባይ ዲፎልት ካሊብሪ የሚባል የአጻጻፍ አይነትን በራሱ ይመርጥላቸዋል። የተጻፈውን ቴክስት ደግሞ ባይ ዲፎልት እናንተ ሳትነኩት ሳትቀይሩት አስራ አንድ ላይ ያስቀምጣል 11 ላይ ያስቀምጥ። ሳይዝ 11 ነው ባይ ዲፎልት ማለት፣ ወርድን ስትከፍቱት እናንተ 11 አታደርጉም፣ ራሱ 11 ያደርጋል። ካሊብሪ የሚባልበት አጻጻፍ አይነት ላይ ነው የሚቀይረው። ግን ይሄን እነዚህን አይነቶች እንዴት እንቀይራለን፣ እንዴት እነዚህን ወደ ሌሎች አይነት እንቀይራለን የሚለውን ስናይ፣ ለምሳሌ this is my first trial የምትለውን this is my first trial የምትለውን ለምሳሌ ወደ መሀል ለማምጣት ፈለግኩት። ወደ መሀል አካባቢ እንዲመጣ ቢፈልግ ምንድነው የምናደርገው? አንደኛ እችኛውን ሴሌክት እናደርጋለን። ሴሌክት ለማድረግ ሁለት አይነት ወይ ነው የምትጠቀሙት። አንደኛ ሴሌክት ለማድረግ የኮምፒውተራችሁን የኮምፒውተራችሁን ሌፍት ክሊክ ጫና አርጋችሁ፣ ሌፍት ክሊክ ጫና አርጋችሁ ካርሰራችሁን ስታንቀሳቅሱ ሴሌክት ያደርግላችኋል። ሙሉ ሴሌክት ለማድረግ ስትፈልጉ ማለት ነው። የኮምፒውተራችሁን ሌፍት ክሊክ ጫና አርጋችሁ ወደዚህ ከእርሰራችሁን ስታንቀሳቅሱ ሴሌክት ያደርግላችኋል። ሁለተኛ አማራጭ ደግሞ ሁሉንም ሴሌክት ለማድረግ ከፈለጋችሁ ሾርት ከት አለ። እናንተ ምንም ሌፍት ክሊክ ሳትነኩት እንደገና ከርሰራችሁንም ድራግ ሳታደረጉት አንድ የሆኑ ኮንትሮል ፕላስ ኤ ስትሉት ራሱ ሴሌክት ያደርግላቸዋል። ኮንትሮል ፕላስ ኤ ስትሉት ልክ እንደዚህ ሴሌክት ያደርግላቸዋል። ካደረገ በኋላ አንድ የከርሰርን ተከታተሉኝ። አሁን መሀል ለማድረግ እዚህ ጋር ሁናችሁ እንደዚህ መግፋት አይጠበቅባችሁ። ሴሌክት አድርጋችሁታል። ሴሌክት ካደረጋችሁ በኋላ እዚህ ከርሰሩ በሚንቀሳቀስበት አካባቢ አይታችሁ ከሆነ እዚህ ጋር እነዚህ ነገሮች ይታያቸዋል አይደለ? በእነዚህ ነገሮች ውስጥ እቺ ሁለተኛ ላይ የምትገኘው ምንድነው የምትለው ኮንትሮል ፕላስ ኢን ከነካው ሴንተር አረጋለሁ ይላል። ወይንም ራሴን ከነካው ሴንተር አረጋለሁ ነው የሚለው። እሱን አንድ ስንነካው ወደ መሀል ያመጣልናል ማለት ነው። አንድ ስንነካው ወደ መሀል ያመጣልናል። ኢትስ ጉድ ወደ መሀል መቶ ልናል። አሁን አንድ ነገር አግኝታችሁታል፣ አንደ ነክታችሁት፣ ይህንን ስትነኩ ሴንተር እንደሚያመጣላችሁ እነዚህ ነገሮች በዜ አንላይን ሜንተ ናቸው የሚባሉት። እዚህ ጋር መጀመሪያ ላይ የምታዩት አንላይን ሜንተ ነው። አንላይን ቴክስት ቱ ዘሌፍት ነው። ቴክስቴ ከግራ ወደ ቀኝ ይጀምርልኝ፣ ከግራ ወደ ቀኝ ይምጣልኝ ማለት ነው። ደርድራችሁ ልታመጡ ስትፈልጉ ሁለተኛ ላይ ያለው ግን ሰንተር ነው። በሰንተር ላይ ይቀመጥልኝ ለማለት ከፈለጋችሁ ሰንተርን ትነኩታላችሁ። ምናልባት ደግሞ እዚህ ጋር ያለው ደግሞ ስ አላይን ቴክስት ቱ ራይት ነው ወደ ቀኝ በኩል ይዞርልኝ። ለምሳሌ ደብዳቤ እየጻፋችሁ ከሆነ ደብዳቤውን ጽፋችሁ ጨርሳችሁ ከሰላምታ ጋር ምናምን ነገር ወይንም ደብዳቤ ጽፋችሁ ከሆነ ሲንሰርሊ ምናምን ከሰላምታ ጋር በተለያየ ብቻ ተጠቅማችሁ የምትጽፉበትን ወደ ራይት እንድጠጋላችሁ ከፈለጋችሁ ጀስት ስፔስ እየነካችሁ መግፋት አይጠበቅባችሁ ሌፍታ ላይ ሜንተን አንድ ስትነቁት ራሱ ቴክስቱ ሄዶ እዛ ይቀመጥላችኋል ማለት ነው ይሄኛው ጀስቲፋይ የሚባለው ነው ዚስ ጀስቲፋይ የሚባለው ኮንትሮል ፕላስ ጄን ስትነቁ ነው ቦዝ ሌፍት እና ራይት ማርጅኑን ራሱ ጠብቆ ምናልባት እሱን ፓራግራፍ በምንጽፍበት ጊዜ ሞር የምንገለገልበት ቦታ በፓራግራፍ ላይ ስለሆነ እናየዋለን አሁን ግን ይሄንን የጻፍንበትን ዲስ ኢዝ ማይ ፈርስት ትራያል የሚለውን ቴክስት ሴቭ ልናደርግ ኖ፣ ኤዲት ልናደርግ ፈልገናል። ኤዲት ልናደርግ ፈልገናል። መጀመሪያ ማድረግ ያለብን ይህ የአጻጻፍ አይነቱ አልተመቸኝም ለእኔ ካልተመቸኝ፣ ምንድን ነው የምናደርገው? ይህ አጻጻፍ አይነቱ ካልተመቸን ከርሰርን ተከታተሉኝ። ከርሰርን ተከታተላችሁ እኮ ነው። እዚህ ከርሰሩ በሚንቀሳቀስበት አካባቢ ካሊብሪ ብሎ ካሊብሪ ብሎ ብራኬት ውስጥ በዲ የሚላል አሁን እሷ ላይ ከእሷ ፊት ለፊት ወደ ታች ቀስት ምልክት አለች። እሷን የቀስት ምልክቷን አንድ የለንካ አሁን ምን መጣለን? በጣም ብዙ አይነት ፎንቶች መጡ ማለት ነው። እነዚህ ቴም ፎንትስ ናቸው የሚባሉት። ቴም ፎንትስ፣ እነዚህ ቴም ፎንትስ ላይ አይታችሁ ከሆነ አሁን ለምሳሌ ኤጀንሲ ፊቢ፣ አልጀሪያን፣ ኤሪያል፣ ኤሪያል ብላክ፣ ኤሪያል ናሮ፣ ኤሪያል ራውንድድ፣ ኤሚቲ ቦልድ፣ ኤሪያል ዩኒኮድ ኤምኤስ ምናምን እያሉ በጣም ብዙ የሆኑ ወደ ታች ብትመጡ በጣም ብዙ የሆኑ ፎንት አይነቶች ወይንም ቴም ፎንቶች አሉ ማለት ነው። አሁን እኔ ከዚህ ውስጥ ለኔ የሚመቸኝን ወይንም ለኔ ደስ የሚለኝን አጻጻፍ ፎንት እመርጣለሁ ማለት ነው። ለምሳሌ እኔ በጣም የምወደው አጻጻፍ ፎንት ኤሪያል ብላክ ይባላል። ኤሪያል ብላክ፣ ኤሪያል ብላክ ማለት ይሄ ነው። እቺን አይታችሁ ከሆነ ኤሪያል ብላክ ነው። ቦልድ አላደረኩትም፣ ግን ቴክስቱ ቦልድ ነው ይታየኛል። በ11 ነው ያለው። በጣም ውብ የሆነ ጽድት ያለች ፎንት ነች። ግን እናንተ ደግሞ እንደ አጋጣሚ ኤሪያል ብላክ አይመቻችሁ ሌላ ላይ መቀየር ፈልጋችሁ፣ ለምሳሌ ታይምስ ኒው ሮማን ላይ መቀየር ብትፈልጉት ጀስት ትፈልጋላችሁ ማለት ነው። እዚህ ጋር ስትፈልጉት ታይምስ ኒው ሮማን ቲ አልፋቤት ላይ ሄዳችሁ ታይምስ ኒው ሮማን ማረግ ነው። ታይምስ ኒው ሮማን ማረግ ነው። ለምሳሌ ኤሲቲ ኤሲቲ

ሴሌክት ላድርገው፣ ሁሉን ሴሌክት ላላረኩት ነው እዚህ ስም ብቻ የቀየረው። አንዴን እና ታይምስ ኒው ሮማን ብለን ስንጽፍ ታይምስ ኒው ሮማን ያደርጋል። ይሄ ያጻጻፍ ነው ለኔ የሚመቸኝ ካላችሁ ጀስት ላይክ ዲስ ታደርጋላችሁ ማለት ነው። አሁን ደግሞ ይሄኛው አልታየኝም በጣም አነሰ፣ ይህንን መጨመር ፈለኩኝ ብትሉስ ቁጥሩን መጨመር ሳይዙን መጨመር ፈለግኩ ካላችሁ ደግሞ ቅድም ባሳየኋችሁ ከቴም ፎንትስ ፊት ለፊት ቁጥር አላችሁ፣ 11 ቁጥሩ ይሄ ባይ ዲፎልት ባይዚ ማይክሮሶፍት ወርድ ላይ መጻፍ ስትጀምሩ ማይክሮሶፍት ወርድ መጀመሪያ ላይ የሚሰጣችሁ ነው። ይሄ ማይክሮሶፍት ወርድ መጀመሪያ ላይ የሚሰጣችሁ ነው። አሁን ይህንን መቀየር ፈለጋችሁ መቀየር ፈለጋችሁ፣ ለምሳሌ ይህንን ቁጥር እኔ ስንት ላደርግ ፈለግኩኝ 72 72 ዲስ ኢዝ ማይ ፈርስት ትራይል ምንድነው? ያደረግኩት ሰባ ሁለት ነው ያደረኩት ማለት ነው። ጨመርኩኝ ማለት ነው። ሳይዙን ጨመርኩኝ ማለት ነው። እንደገና ደግሞ ሰባ ሁለት አነሰ ብንልስ? አንዴ ሴሌክት እናደርጋለን ከዛ በኋላ ምንድነው የምናደርገው? ሳይዙን እንደገና አሬንጅ እናደርጋለን ወዴት? ወደ ሀያ ስድስት እኛ ደስ ባለን ለእኛ በሚመቸን ሳይዝ ማለት ነው እኛ በሚመቸን ሳይዝ። ኦኬ፣ አሁን ከዚህ በኋላ ደግሞ ሌሎች ነገሮችን ላሳያችሁ። አንደኛ እዚያ ምን አይተናል? ፎንታችንን እንዴት መቀያየር እንደምንችል አይተናል። ሁለተኛ ላይ ምን አይተናል? ሁለተኛ ላይ ሳይዙን እንዴት እንደምንቀየር አይተናል። አሁን ደግሞ ይህንን የጻፍነውን ቴክስት ቦልድ ብናደርግ ብንፈልግ፣ ኢታሊክ ልናደረግ ብንፈልግ፣ አንደርላይን ለማድረግ ብንፈልግ እነዚህን ነገሮች የት እናገኛቸዋለን? ለምሳሌ ዲስ ኢዝ ማይ ፈርስት ትራያል የሚለውን ቦልድ ለማድረግ ፈለግኩኝ። አሁን እዚች ጋር ከርሰሩ በሚንቀሳቀስበት አካባቢ ቢ የምትል ምልክት አላችሁ አይደለ? ቦልድ ነች። በሾርት ከት ኮንትሮል ፕላስ ቢ ብላችሁ ቦልድ ማድረግ ትችላላችሁ። በሾርት ከት ደግሞ ማትጠቀሙ ከሆነ ቀጥታ እዚህ ጋር መታችሁ ሴሌክት ካደረጋችሁ በኋላ እናንተ ቦልድ ለማድረግ የፈለካችሁትን ሴንተንስ፣ ወርድ ሴሌክት ካደረጋችሁ በኋላ ይህችን ቢ የምትለውን ምልክት አንድ ሴት ነቁት፣ ቴክስቱ ጀስት ላይክ ዲስ ቦልድ ይሆንላቸዋል። አሁን ዲስ ኢዝ ማይ ፈርስት ትራያል የሚል ቦልድ ነው። ኦኬ፣ እቺን ለምሳሌ የኛው ታይምስ ኒው ሮማን ነው። የኛውን ታይምስ ኒው ሮማንን ሳልቀይር እዚቹ ኢታሊክ ለማድረግ ፈልጋለሁ። አሁን ኢታሊክ የሚባለው ጀስት የሆነ ውበት ያለው አይነት ሳቢ አይነት ጽሑፍ እንዲሆን ብንፈልግ አንዴ እችኛውን ደግሞ ሴሌክት እናደርጋለን። ካረግን በኋላ እዚች ካከብይ ቀጥሎ አይ የምትል ፊደል አለች። አይን አንዴ ብነካ ዲስ ኢዝ ማይ ፍርስት ትራይል የምትል እንዴ ዘን በል ያለች ውበት ያለች ነገር ትመጣለች ማለት ነው አይ ይሄ ደግሞ እንዲያጋጣሚ ሪስ ነው እና ሪስ ቢሆን ይህንን ሪስ ደግሞ እናንተ አንደርላይን ለማድረግ ፈለጋችሁ ማስመር ፈለጋችሁ ማስመር ከፈለጋችሁ ደግሞ ምንድነው የምትሉት አሁንም ዩ ሃቭ ቱ ሴሌክት ዲስ እቺ ነው ፍሬዝዋን ሴሌክት አረጋላችሁ ምክንያቱም ሴሌክት ያደረጋችሁትን ብቻ ነው ኮምፒውተሩ ኤዲት የሚያደርግላችሁ ስልክት የተደረገችውን ብቻ ነው እናንተ ኤዲት ለማድረግ ያሰባችሁት ብሎ ነው የሚያስበው። ስለዚህ ከዛ በኋላ ምንድ ትነኩት እዚች ጋ ዩ አንድ ሲትነኩት፣ ምን ያደረግላቸዋል? አንደርላይን አንደርላይን ያደረግላቸዋል። አሁን እዚህ ጋር ምን አየር ማለት ነው ፎንት እንዴት እንደሚቀያየር ሳይዝ እንዴት እንደሚቀያየር የጻፍ ነው ቴክስት እንዴት ቦልድ እንደሚደረግ፣ እንዴት የታሊክ እንደሚደረግ፣ እንዴት አንደርላይን እንደሚደረግ አየር። አሁን ደግሞ አንድ ነገር እዚህ ጋር ነኝ። ይሄኛው ባይ ዲፎልት ባይ ዘ ባይ ዲፎልት ያሉትን ነገሮች ያዙ። ባይ ዲፎልት ኮምፒውተሩ ባይ ዲፎልት፣ እናንተ ሳትነኩ ሳትቀይሩ የሚሰጧችሁን ነገር ያዙ። አንደኛ የሚጽፉትን ነፃ የሆነ ዶክሜንት ሲሰጧችሁ በ11 ሳይዝ እንድትጽፉና በካሊብሪ ባዲ እንድትጽፉ ነው ባይ ዲፎልት የሚሰጣችሁ። ሌላኛው ደግሞ የቴክስት ካለራችን ወይንም የምጽፉበትን ካለራችሁን ብላክ አድርጎ ነው የሚሰጣችሁ። ይህንን ብላክ እናንተ መቀየር ትችላላችሁ ወደ የፈለጋችሁት ከለር ለምሳሌ ይህኛውን ከለር መቀየር ፈለገን አንደኛ አሁንም ኤዲት ለማድረግ ስንፈልግ ምን ማድረግ አለብን ኮንትሮል ፕላስ ኤ ብለን ሴሌክት ማድረግ አለብን እኛ ሁሉንም ለመቀየር ስለፈለግነው ነው ኮንትሮል ፕላስ ኤ የምንለው ለመቀየር የምንፈልገው የተወሰነውን ክፍል ከሆነ ያቸዋን ክፍል ቆርጠን ሴሌክት ማድረግ አለብን ካደረግን በኋላ ጀስት አሁንም ተከታተሉኝ ካርሰርን ተከታተሉ እዚች ጋር ኤ የምትል ምልክት አለች በዚች ጋ ኤ የምትለዋ ምልክት ላይ ከእሷ ቀጠላ ምናለች፣ ወደ ታች የምታሳይ ቀስት አለች። እሷን ቀስት አንዴ ቢነካ ከለሮች ይመጣሉ። እነዚህ ከለሮች ናቸው። አሁን ከእነዚህ ከለሮች አንዱን ስመርጥ ይ ተክስት ወደ ዚኛው ከለር ነው የሚቀየረው። ለምሳሌ ቀይ ያደረጉት ቀይ ምልክትን ስነካ አንዴ ምን ሆነ? ዲስ ኢስ ማይ ፈርስት ትራይል። ቀይ ምልክት ቀይ ከለር ሆነ ማለት ነው። ቀይ ከለር ሆነ ማለት ነው። ይህኛው ቀይ ከለር ሆነ። አሁን ይህኛው ምንድን ነው? ቴክስት ከለር ነው ፎንት ከለር ነው። አሁን ደግሞ ሃይላይት ማድረግ ፈለግኩኝ፣ ይህኛውን ሃይላይት ማድረግ ፈለግኩኝ። ሃይላይት ማለት ለምሳሌ እኛ ድሮ በእስክሪፕቶ ጽፈን በእርሳስ ልክ ሃይላይት እንደምናደርገው እላዩ ላይ በእርሳስ እንደምናደርገው አይነት በሌላ ከለር በሰማያዊ እስክሪፕቶ ጽፈን ወይንም በቀይ ማስመር ሳይሆን ጀስት እላዩ ላይ እንደምናደርገው አይነት ውበት እንዲኖር ሃይላይት ለማድረግ ብንፈልግ እችኛዋን እንደገና ምን ማድረግ አለብን? ሴሌክት ካደረግን በኋላ አሁንም ከርሰርን ተከታተሉኝ። እዚች ጋ እዚች ጋ ፎንት ከለር ከምትለው ከኤ ወደዚህ በኩል ምናለች? ኤቢ ምትላለች። ኤቢ ምትላለች። እችኛዋ ቴክስት ሃይላይት ካለር ነው የምትባለው። ቴክስት ሃይላይት ካለር ነው። እችኛዋን የቴክስት ሃይላይት ካለር ራሱ መምረጥ እንችላለን። ለምሳሌ እዚህ ጋር የጻፍነው ፎንት ከለሩ ቀይ ሆኖ ቴክስት ከለሩም እንትን ቴክስት ሃይላይት ከለሩም ቀይ ከሆነ ምንም ውበት የለውም። በጣም ነው የሚያበላሸው። ግን በጣም የሚስማማችሁን እናንተ ውበት ሊሰጣችሁ የሚችለውን ቴክስት ሃይላይት ከለር ትፈልጋላችሁ። ለምሳሌ ከቀይ ጋር ቀይ አይስማማ። ግን ቢጫ ብናረግ ምን አይነት ሆነ? በጣም ጽድት ያለ ሃይላይትድ የሆነ ቴክስት ማለት ነው። ሃይላይትድ የሆነ ቴክስት ለምሳሌ እናንተ ደብዳቤ እየጻፋችሁ ቢሆን ወይም ለልጆቻችሁ የሆነ ስጦታ እየሰራችሁ ቢሆን ስ እንደዚህ አይነት ጽሁፍ ጽፋችሁ እንደዚህ አይነት ኤዲት አድርጋችሁ ፕሪንት ብታደርጉት በቃ ለምሳሌ ይሄኛው በርዝዴ ጊፍት ቢሆን የልደት ግፍት ቢሆን እንዲህ አጋጣሚ ደግሞ ደብዳቤ እየጻፋችሁ ከሆነ ለኢንፎርማል ወይ ደብዳቤዎች ምናምን ውበት በጣም ጽድት ባለ ወይ ኤዲት ማድረግ ትችላላችሁ ኤዲት ማድረግ ትችላላችሁ ማለት ነው። በቀጣይ ክፍለ ጊዜ ወይም በቀጣዩ ስልጠና የምንሄደው ምንድን ነው እንዴት የጻፍነውን ቴክስት አክቹዋሊ እዚህ ጋ የጻፍናትን እችኛውን የጻፍናትን ሴቪ እናረጋታለን። ሴቪ ለማድረግ በባለፈው ክፍለ ጊዜ እንዳወራ ነው ጨርሰናል እችኛውን ጨርሰናል። እችኛውን ሴሽን ጨርሰናል። እንዴት ሴቭ እንደምናደረግ ላሳያችሁ። አሁን እኔ ዴስክቶፕ ላይ ኦፊስ ትሬኒንግ የምትል ፎልደር አለች፣ ኦፊስ ትሬኒንግ የምትል ፎልደር አለች። አሁን እችኛውን ወርድ ቀጥታ መጫን የሚፈልገው እኔ ሴቭ ማድረግ የሚፈልገው እዛች ፎልደር ውስጥ ነው፣ እዛች ፎልደር ውስጥ ነው። ስለዚህ እንዴት ወደዛች እንደማስገባት ይሁት። እዚች ጋር እንዴት ካርሰሬን ተከታተሉኝ። ፋይል የምትላለች፣ ፋይል የምትለዋን አንዴ ነው ፋይል የምትለውን አንዴ ከነካውኝ በኋላ አይታችሁ ከሆነ ሴቭ፣ ሴቫስ፣ ኦፔን፣ ክሎዝ፣ ኢንፎ፣ ሪሰንት፣ ኒው፣ ፕሪንት፣ ሴቨንድ፣ ሴንድ፣ ሄልፕ፣ ኦፕሽንስ እና ኤግዚት የሚል አለ። አሁን ከዚህ ውስጥ እኛ የምንፈልገው ምንድን ነው? ሴቭን አደለም። ቢካስ ሴቭ የምንለው መጀመሪያ ቦታውን የመረጥነውን ስም የሰጣነውን ፋይል ሴቭ ለማድረግ ነው። እኛ ቦታም አልመረጥንም፣ ስምም አልሰጣንም ለዚህ ዶክሜንት። ስለዚህ ምንድን ነው የምንለው ሴቫስ ሴቫስ አሁን ሴቫስ ካልን በኋላ በዲፎልት ወደ ዶክሜንት ውስጥ ሊወስድ ነው ያንተን ፋይል እያለ ነው። እኔ ግን ወደ ዶክሜንት እንዲወስድ አልፈልግም። ዲስክቶፕ ላይ ኦፊስ ትሬኒንግ በሚባለው በሚባለው ፎልደር ውስጥ ላስገባ ነው የሚፈልገው። ስለዚህ መጀመሪያ ምን መምረጥ አለብኝ? ዲስክቶፕ ላይ ስለሆነ ዲስክቶፕን አንዴ መንካት አለብኝ። ዲስክቶፕን ከነከኝ በኋላ ዲስክቶፕ ውስጥ አሁን ኦፊስ ትሬኒንግ የሚለውን አንዴ ልፈልግ። ኦፊስ ትሬኒንግ እዚች ጋ ይታችሁ ከሆነ ኦፊስ ትሬኒንግ የምትላለች እሷን አንዴ ይነካሉ። ባዶ ፎልደር ተከፈተ። ከዚህ በኋላ አሁን ደግሞ ኦፊስ ትሬኒንግን ከመረጥኩ በኋላ እዚህ ጋር ምንድነው የምናደርገው? የዚህ የዶክሜንቱን ስም እንሰጣለን። የዶክሜንቱ ስም ባይ ዲፎልት የተጻፈውን ነው የሚያመጣው። ባይ ዲፎልት እዛ ቴክስቱ ላይ በዶክሜንቱ ላይ የተጻፈውን ነው የሚያመጣው። እኛ ግን ሌላ ስም ልንሰጥ ከፈለገን እዚህ ጋር እንጽፋለን። ለምሳሌ እኛ this is my first trial አይደለ ያልነው? እኛውን ደግሞ እኛ የመጀመሪያ ትሬኒንግ እናደርግና ዋን ብን በቁጥር ቢይዘው ምክንያቱም ከዚህ በኋላ ያሉትን አንድ ሁለት ሶስት አራት አምስት እያለን ስለምንወስደው እናንተም ጀስት ላይክ ዲስ እኔ ሴቭ እንደማደርገው በኮምፒውተራችሁ ላይ ኦፊስ ትሬኒንግ የሚለውን ወይንም ለትሬኒንጋችሁ ለዚህ ትሬኒንግ ብላችሁ ሴቭ ያደረጋችሁትን ኦፕን ያደረጋችሁት ፎልደር ሊኖራችሁ ይገባል። ምክንያቱም ሁሉንም የምትሰሩትን እዚህ ጋር ትሬን የምናደርገውን ነገር አሬንጅድ ኦርጋናይዝድ በሆነ ወይ ልታገኙት በምትችሉበት ወይ ነው መሆን ያለበት፣ ምክንያቱም በምትፈልጉበት ሰዓት ላይ ቶሎ አክሴስ ማድረግ እንድትችሉ ዋን ነው ይሄኛው የመጀመሪያ ቱቶሪያል ነው። በፕራክቲካል ሴሽን ላይ ይሄ መጀመሪያ ቱቶሪያል ነው። ለፕራክቲካል ሴሽን አንድ ብዬ ያስኩት ያለው ኦፊስ ትሬኒንግ ላይ ነው። ሴቭ ሳረገው ሴቭ ዶነ ማለት ነው። አሁን ሄጅ ላሳይና ልጨርስላችሁ። ሚኒማይዝ ላርግ፣ ሚኒማይዝ ላርግ። ሚኒማይዝ ካረኩ በኋላ ኦፊስ ትሬኒንግ የምትለው አዚች ጋር አለች። አይታችሁ ከሆነ ኦፊስ ትሬኒንግን አንዴ ቢነካ አንድ የምትል ዶክሜንት አለች ማለት ነው። አሁን እሷን ልክፈት ኦፊስ ትሬኒንግን አንድ የልክፈት ኦፊስ ትሬኒንግ ዋን የምትል ማለት ነው። እዚህ ጋር አይታችሁት ከሆነ አንድ የምትል ዶክሜንት እዚች ጋ አለች። ስለዚህ ለዩቲዩቡ አዲስ ከሆናችሁ ሰብስክራይብ እንድታደረጉ እንደገና ደግሞ ቀጣይ ቪዲዮ እንድደርስላችሁ የደውል ምልክት እየተጫናችሁ አብራችሁን እንድትሆኑ ከወዲሁ በፍቅር አሳስባችኋለሁ። ሰናይታይም።